ሴት የኢትዮ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በመጀመሪያ የኢትዮ ቻናል ተከታታዮች ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንግዲህ አሁን እራት ሊሰራ ነው። እዚህ ጋ ምን አድርጌያለሁ? ይሁን እንደምታዩት፣ እንደሚታያችሁ መጀመሪያ ሽንኩርት ከተፉ። ሽንኩርት ከተፉና አውቁላለሁ ሽንኩርትና ዘይት አድርጌ አቁላለሁ። ሽንኩርትና ዘይት አድርጌ ካቁላለሁ በኋላ ምን ጨመርኩ መሰላችሁ? የተለያዩ ቅመማ ቅመሞችን ጨመርኩኝ። የተለያዩ ቅመማ ቅመሞችን ከጨመርኩ በኋላ እርድም ትንሽ ጨመርኩ። እርድ ትንሽ ከጨመርኩ በኋላ ምን አረኩኝ? ካሮት ኮሳ፣ ኮሳ የሚባል ታውቃላችሁ? በአረበኛ በአማርኛ ምን እንደሚባል አላውቅም፣ ግን በአረበኛ ኮሳ ካሮት ኮሳ ጨመርኩኝ ከዛ ወን ደሞ የምንጨምራለሁ መሰላችሁ ድንች ድንች እንደዚህ በረጃጅሙ እንደዚህ በረጃጅሙ ድንች ካትፍቴ እንደዚህ ቦክ ቦክ አርጊ በረጃጅሙ ድንች ጨመሩ ማለት ነው እና ምሰራው ሩዝ መግሉባ መግሉባ ሩዝ ያው በቃ እንደ መግሉባ በሉት መግሉባ ያው እንደ መግሉባ በሉት። እና ከዛ ደግሞ ምንጨምራለሁ መሰላችሁ? አሁን እዚህ ጋር ሄዳለሁ እንጨምራለሁ መሰላችሁ? የቆሻሻ ማጠራቀሚያ ያሁል ገባብኝ። አሁን እዚህ ጋር ደግሞ ምንጨምራለሁ መሰላችሁ? ይህ አተርከክ። አሁን በእኛ ሀገር፣ በኢትዮጵያ አተርከክ ነው የምንለው። በዚህ ደግሞ ቁምስ ይሉታል። በእኛ ሀገር፣ በኢትዮጵያ ተረከክ ነው የምንለው በዚህ ሁምስ ይሉታል ሁምስ እንደዚህ አነሳንሳለሁ ጨምራለሁ ማለት ነው እንደዚህ ሁምስ ጨምራለሁ ከዛ እንደዚህ ሁምስ ጨምሩ በኋላ ሁምስ እንደዚህ ከጨመሩ በኋላ እንደዚህ አገናኘዋለሁ አቅላለሁ ማለት ነው እንግዲህ በአንድ እጅ እየቀረጽኩ ስለሆነ ነው እና እንደዚህ ካቁላለው በኋላ እናረጋለሁ መሰላችሁ። ትንሽ የውሃ ጨምራለሁ። ይሄ የውሃ ማፍያ ነው። ከዛ እንደዚህ ትንሽ የውሃ ጨምራለሁ። ትንሽ እንደዚህ ውሃ ጨምርና እዛ ትንሽ ከድነዋለሁ ማለት ነው። ትንሽ ከድነውና ትንሽ የተወሰነ ብስል ካለ በኋላ እሩዝ እጨምራለሁ ማለት ነው። በነገራችሁ ላይ እሩዙን ቀድሜ አብስጌዋለሁ። በሌላ ድስት ቀድሜ አብስጌ ማንጠፍጠፊያ ላይ አድርጌዋለሁ ማለት ነው። እሩዙን ማንጠፍጠፊያ ላይ አድርጌዋለሁ እና ማንጠፍጠፊያ ላይ መግሎባ አይደል? መግሎባ ስለሆነ መጀመሪያ ላይ ሩዙን አበሰልኩ እና መንጠፍጠፍ ያለ ያረጉ። አሁን ይሄኛው የጨማመርኩት ነገር ድንቹ፣ ካሮቱ፣ ቀይ ስሩ ትንሽ ብስ ማነው ካሮቱ ይሄ ኮሳው ትንሽ ብስል ካለልኝ በኋላ ምን አረጋለሁ መሰላችሁ? ትንሽ የተወሰነ ብስል ካለ በኋላ ምን ጨምራለሁ? ሩዝ ሩዝ ጨምራለሁ ማለት ነው።

ያያችሁት? እንዴት እንደሚበስል እየፈላ ነው፣ እየበሰለ ነው፣ እየተከተፈ ነው። እንግዲህ አሁን ይህ ብስል ካለልኝ በኋላም እንጨምራለሁ ሩዝ እንጨምራለሁ ማለት ነው። በነገራችን ይህ መግሎባ ሲባል በእኛ ቤት ይቅርታ፣ ለድምፅ በእኛ ቤት ህግ መግሎባ ሲባል ሁለት አይነት ሶስት አይነት መግሎባ ይሰራል ማለት ነው። ሌላኛ መግሎባ ደግሞ አለ፣ ዛራ ባድንጃን። ሌላ ደግሞ ምንድን ነው፣ እንደዚህ ኮሳ፣ ካሮት፣ ድንች ተጨምሮ ደግሞ የሚሰራ መግሎባ አለ። ሌላ ደግሞ ይህ ግን አሁን ግን እዚህ ጋር ምንድነው የተጠቀሙት? መጀመሪያ ሽንኩርት ከትም አቁላለሁ። ዘይትና ሽንኩርት አድርጌ አቁላለሁ። እዚያ የምንጠቀማቸውን ቅመማ ቅመሞች አረኩ። ከዛ በኋላ ምን አረኩ? ካሮት ኮሳ ጨመርኩ። ከዛ ድንቹ ቀድሞ ስለሚሞካ መጨረሻ ላይ ድንች አረኩ። አሁን ይው እንደምታዩት፣ እንግዲህ አሁን ይበስላል። ሩዙ ደግሞ ሲጨመር ይበስላል ማለት ነው። ስለሚበስል አሁን ሩዝ የሚጨምር ነው እንግዲህ፣ ያው እየቀረጡ ስለሆነ ያው እስንቀሳቀስ ስልኬን ይዤ እየተንቀሳቀሱ ነው። በነገራችሁ ላይ ያው እንደምታዩት ሩዝ ይኸው፣ በሌላ ድስት ሩዙን ቀድሜ አብስዷለሁ ብያችኋለሁ። አሁን እንግዲህ ሩዜን የጨመርኩት ነው ማለት ነው። ቀድሞ በስሎ ስለነበረ ያችሁት እንዴት እንደወደቀ እንደመቀዝቀዝ ብሎ እንዳለወደቀ ያው አሁን ሁዚን ጨመርኩኝ። አያችሁት እንግዲህ ከላይ ከላይ ምንድነው ነጭ ሩዝ ነው ማለት ነው። ከላይ ነጭ ሩዝ ነው፣ ግን ከስር የመግሎባው የተለያዩ ቅመሞችን ስለተጠቀም ከስር ተራሚ ያምራል ማለት ነው። አሁን እንደዚህ ከደንና ከዛ ትንሽ አንድ አስር ደቂቃ ነው የሚፈጅ ካሁን በኋላ እንጂ ሁሉ ነገር ስለበሰለ ብዙ አይቆይም። እላችኋለሁ ማሮቼ፣ ውዶቼ፣ ውዶቼ እንግዲህ አዳዲስ ሰብስክራይብ ያልተደራረግን ሰብስክራይብ እያረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ላይክ፣ ኮሜንት እየተደራረግነ ሰብስክራይብ እየተደራረግነ ቻናላችን እናሳድግ። እላችኋለሁ ማሮቼ በጣም አመሰግናለሁ እና እንግዲህ እስኪ ሩዛችን እንክፈት ማለት ነው። ያው ሰዎቹ እየመጡብኝ ነው እንግዲህ እየመጡብኝ ስለሆነ አልዘጋው እችላለሁ። አያቸው ታይ፣ ከስር እንዲያውም ድንቹ አንተን ውስጥ ስላልወጣ ነው እንጂ ከስር በጣም ነው የሚያምር። ከስር ከረኑ እንደዚህ ነው ማለት ነው። ይሄናው ምን አረጋው አለው መሰላችሁ በትልቅ ሰርቪስ እንዳለ በትልቅ ሰርቪስ እንደዚህ እንደሆነ እንደዚህ እንደሆነ በትልቅ ሰርቪስ ነው እንዳል ግልብጥ ማድረገው ማለት ነው ከነድስቱ እና ይህን ይመስላላችኋለሁ። ማሮች ውዶች እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት የምታረጉኝ በጣም ነው ማመሰግን። ሰላማችሁ ይብዛልኝ። በጣም አመሰግናለሁ።